በፍቅር እና በፍቅር መስበክና ፍቅር በፍቅር እውነቱን መናገር ማለት ነው፣ ማስመሰል አይደለም። እንዳልኳችሁ ነው ያው፣ ጴንጤ ስለሆንኩ ትጠሉኛላችሁ። አንተ ጴንጤ፣ አንተ መናፍቅ፣ አንተ እንደዚህ ትሉኛላችሁ። እኔ እኔ ፕሮቴስታንት ስለሆንኩኝ አጠሉኝ ማ ጠሉኝ አላቸው የሚጠሉኝ አሉ ፕሮቴስታንትን የሚጠሉ እስኪ ፕሮቴስታንት ስለሆንኩኝ የምጠሉኝ እስኪ አንድ ቁጥር ጻፉ እኔ ፕሮቴስታንት በመሆኔ የምጠሉኝ እና እኔ መልኬ ነው የምጠሉት ምን ነው እኔን የሚጠሉኝ ሰዎች እኔን የምጠሉኝ ሰዎች እስኪ እኔን የምጠሉኝ ሰዎች እስኪ ግቡና ለምን ነው የምጠሉኝ እስኪ አሁን እኔን የምትጠሉኝ ሰዎች ግቡና ልጠይቃችሁ፣ እንትን እንዳትሉ እኔን የምጠሉኝ ሰዎች ግቡና ለምን ነው የምጠሉኝ? አሁን የሚጠላኝ ሰው አለ ብዬ አስባለሁ። አለ፣ በደንብ የሚጠላኝ እኔን የሚጥ ይላክ ይላክ ቋንዴ ላኩ እንደ አዲስ አርገውና እኔን የምጠሉኝ ሰዎች ንጉስ ዮዳብን የምጠሉት፣ ዳክተር ዮዳብን የምትጠሉት፣ ዳክተር ዮዳብን የምጠሉት፣ ቆይ አስገባለሁ። ኦኬ ቆይ፣ ዳክተር ዮዳብን የምጠሉት፣ እሺ የጣናው ም የጣናውን እስር እንኳን አደረሳችሁ። አንተንም ሌላውንም እንኳን አብረው አደረሰ እ ትጠላኛለህ? ኦፍኮርስ። እውነት ለመናገር ብዙም አልከታተልህም። አጋጣሚ ግን ስከታተልህ ዋዛ ታበዛለህ። አቋም አንዳንዴ ቀጥ ያለ አቋም የለ እንደዚህ አይነት ነገር። የምጠላኝ ምንድን ነው? ለእኔ የምጠላኝ ምክንያት ምንድን ነው? መልኬ ነው ላሉ ማለት ኖ ኖ ኖ። ብዙም አልከታተልህም። አጋጣሚ ግን ሳይ ዋዛ የበዛበት ሁሌ ሁሌ ሁሌ ሁልጊዜ ይሄን አካውንት አየዋለሁ። በጣም ሁሌ ስገባ ካልጠላኝ የሚጠላኝ ሰው ነው የምፈልገው የሚጠላኝ ግን ግን እና ለህዝብ የሚጠቅም እስፔሻሊ አማራ ከሆንክ አማራኝ ነው የምትል ይመስለኛል። እርግጠኛ አልሆንኩም፣ በዛ ነው አላቅህም። በደንብ ምልህ አማራ ከሆንክ ከለአማራ የሚጠቅም ለህዝብ የሚጠቅም ዋዛ ያልበዛበት ስራዎችን ቢሰራ። የአማራ ታክቲክ ነው አላቅህም አልሰማህም ምናምን። በጣም ሁሌ የሚያዳምጠኝ ሰው ነው አንድ ሁሌ የሆነ ቪዲዮ ስኮመንት መጀመሪያ ኮመንት የሚያደርገው እሱ ነው እዚህ ጋር ሲመጡ ግን አላውቅህም፣ ሰምቼ አላውቅም ከምር። እቤቱ እንትን ፔሎ ያልጋ ልብሱ የእኔ ፎቶ ነው ግን እዚህ ጋር ሲመጡ አላውቅህም፣ ምናምን ይሄ ምን ይባላል? የሚጠላኝ ሰው ነው የምፈልገው፣ የሚጠላኝ ሰው ቆይ፣ ዝም ብሎ የሚሸነግለኝ እና የሚሳደብ ሰው አልፈልግም። የሚጠላኝ ሰው የሚጠላኝ ሰው ብቻ ላክልኝ እና የምትጠሉብኝን ምክንያት ረጉኛላቸው። አይዲዮሎጂ ነው ወይ፣ ስኔን ነው፣ መልኬ ነው፣ ሰውነቴ ነው፣ ቦርጬ ነው፣ ምንድን ነው የምትጠሉት? እኔ በጣም እጠላለሽ፣ ናግባ ናግባ፣ ይሄ በጣም ይጠላኛለሽ። እሺ፣ ገብተሃል? አዎ ገብቻለሁ። እሺ፣ ምን ነው የምጠላው ሰውነቴን ነው መልኬ ነው አፍንጫዬ ነው ወይስ ምንድን ነው? አይ እኔ ሀሳብህን ነው የምጠላው። ኦኬ፣ ስለዚህ አሁን ሀሳቤን ስጠላ አይዲዮሎጂ ማለት ነው አይደል? አንተነትህን አልጠላም። ሰው በሰውነት አከብርሃለሁ፣ አልጠላም ኦኬ ስለዚህ አይዲዮሎጂ መጥላት ይቻላል ማለት ነው። ኦኬ እኔም አሁን አይዲዮሎጂ እኔ ያልኩት ቅድም ምንድነው፣ ሰውን አልጠላም። አይዲዮሎጂ ማለት የሃይማኖት ሊሆን ይችላል፣ የፖለቲካ ሊሆን ይችላል። እጠላለሁ ብል ምን ችግር አለው? ችግር የለውም። እኔ ስለማይመቸኝ እጠላዋለሁ በቃ ያንን ያንተ አስተሳሰብ እጠላዋለሁ። አይመቸኝ እከታተልሀለሁ ግን እጠላዋለሁ። ሀሳብ ስላልወደድከው አይዲያውን ብታገኝ ትገለኛለህ? ለምንድን ነው የምገድልህ? እንደ ደስ ይለኛል፣ አሁን ሳይ ደስ ይለኛል። ግን ሀሳቡን ነው ምጠለው እንጂ አንተነትን አይደለም እጠላ። እኔ ሰውን አልጠላም፣ ሀሳብን ብቻ ነው የምጠላው። ምን እንደዛ ከሆነ ምንም ችግር የለም። ምን ሆነ አሁን መስማማት ካልቻልን በሀሳብ ምን ታረጋለህ? በቃ ሳትስ ትስማማ ለመስማማት ትገደድና በቃ አንተም ወደ ህይወትን የሞደ አሁን ቅድም ማስረዳት የፈለግኩት የሆነ አይዲዮሎጂ ጠላለው ሲል እንዴት እንድታትላለ፣ እንዴት ምናምን እንዴ ሰው ልጅን አንዳንዱ ሰውን ገሎ አይዲዮሎጂን ይወዳል። አስባ ሃይማኖትን አክብሮላ አንተን ከገደለ ምንድነው ጥቅሙ? ቀድም የመጣሁት አሁን አንተ በጣም ጥሩ ነገር ነው ያልኩህ። አመሰግናለሁ። በሀሳብ አንስማ አልመችም። ሀሳብ ያስጠላል መብት ነው፣ መጥላት መብት ነው። እኔ ደግሞ ኢትዮጵያ ህዝብ እንዲማር የምፈልገው አይዲዮሎጂያችን ተጠላልተን ምን ማድረግ አለብን ማለት ነው። አሁን በውይይት በንግግር ቶሎሬት። እሺ አሁን ለአንተ አንድ ጥያቄ ያለኝ ዩደብ ግን የምታራምዳቸው ነገሮች እውነት ከልብህ የምትኖርባቸው ሐሳቦች ናቸው? ፎር ኤግዛምፕል እኔ አሁን አንተ የማራምደው አይዲዮሎጂ የምጠይቀው የትኛው ነው ማለት አሁን ብዙ ጊዜ ስትቃወምም ይሁን ስደግፍም ይሁን የሆነ ኑሮ ላይ ከአንተ ጋር አብሮህ ያለ ማለት ሚዲያ ላይ ስትወጣና ከሚዲያ ውጭ በሆነ ሰዓት ያለ አስተሳሰብ ይሄው ነው ወይ? ነው ለአንተ ጥያቄ። እኔ ባደው ወለ ሃይማኖታዊ እይታዬ ፕሮቴስታንት ነኝ፣ ካልቪኒስት ነኝ። ያንን ነው የምኖረው። በአደባባይ የምናገረውን በሕይወቴ ነው የምኖረው። ፖለቲካ ሕይወት አለ። በዲሞክራሲ የማምን ነኝ። ፀረ የብሄር ፖለቲካ ነኝ አሉት የብሄር ፖለቲካ እቃወማለሁ። በሕይወቴም እንደዛ ነው፣ ግን እዚህ ሶሻል ሚዲያ ላይ መጥቼ ለምሳሌ ፖለቲካ ውይይት ሳደርግ የማራመደው ፖለቲካ ሰባት ዓመት ደሴም ነው ሪል ላይፍም ደሴም ነው በሶሻል ሚዲያም ደሴም ነው ሃይማኖታዊ ውይይታዬም ደሴም ነው። እና መጥዱ ሊለያይ ይችላል። መጥዱ ሶሻል ሚዲያ ላይ ነው ያለሁት አይደል እንዴ? ሶሻል ሚዲያ ላይ መጥዱ ለምሳሌ አሁን አሁን እኛ አንተ ላይ እኮ አሁን ምከታተል የምንከታተልህ እኮ በምክንያት ነው። ያው ሀሳቦች እንጠላለን ስልህ አንዳንዴ እኮ በጣም አስጠሊታም መጥፎ ስራ የሚሰሩ መጥፎ ሀሳብ የሚያራምዱ ሰዎች አምጥተህ ስተች ስትወቅሳቸው ምናምን እኮ ደስ የሚለንም ሰዓት አለ። ግን ማለት የሆነ ወጥ የሆነ አቋም ኖሮ ሁሌ እንደዛ አይነት ነገር ላይ ተኮሳ አርገህ ብትሰራ እኔ ለራሴ ፈለ አንተ ስለ እኔ የምጠለው አይዲዮሎጂ የትኛውን ነው? የፖለቲካ አይዲዮሎጂ የምጠለው የሃይማኖት አይዲዮሎጂ የትኛውን ነው የምጠለው ማለት አንዳንዴ አሁን መነካት የለባቸው የምንላቸው ሰዎች ስትነካ፣ እኔ ከልብ ጠልታቸው አይመስለኝም። ብዙ ጊዜ ለምን? በምን ሰዎችን ወይስ አይዲዮሎጂያቸውን፣ ሀሳባቸው በቃ አንዳንዴ ምናልባት ጥሩ ይሰራ እኛ እኔ አሁን ብዙ ጊዜ በቃ የሆነ የምትወቅሳቸው ሰዎች ምናምን ሲኖሩ ልክ ነው ወይ ወይስ እውነት ማምኖበት ነው ወይስ ሰው ገፋፍቶት ነው ይህ ነገር የሚያራምደው እያልኩ እንደዛ አይነት ሀሳቦችን ነው። ለምሳሌ ሀቢባን ሀቢባ ሀቢባን እኮ እኔ በጣም አንድ ፐርሰንት እቃውማታለሁ ትክክል የምትሰራው ትክክል አይደለም ብዬ አስባለሁ። ማለት ያንን ማድረግ ችላችኋል ወይ ሌሎቻችሁ አላችሁ? አሁን ከእሷ በጣም ብዙ አመት የቆያችሁ ሰዎች አላችሁ። ያንን ማስተባበል ያን ማስተባበል ሳርግታችሁ ታውቃላችሁ ወይ? አላምንማ መደረግ አለበት ብዬ አላምንማ። ለምን በጣም የተቸገሩ ወገኖች መታገዝ ያለባቸው ሰዎች ኤንጂኦ ክሬት አድርገው ሰዎች የሚሰሩትን እደግፋለሁ። ያለ ኤንጂኦ ግን በዚህ በአደባባይ እንደዚህ የሚሰሩ ሰዎችን እቃወማለሁ። ማለት አይረዱ አይደለም ሰዎች አይረዱ አይደለም የምትረዳ ከሆነ ኤንጂኦ ክሬት አድርገ ናን ፕራፈት ኦርጋኒዜሽን ክሬት አድርገ አምንታ ባለው ነገር ገባ በፕሮፌሽናል መንገድ መንግስትን በሚያውቀው መደረግ አለበት ብዬ ነበር። አለበለዚያ ለሌብነት በጣም መጥፎ ነው። ለሌብነት ያጋልሲ። አሁን ጥሩ ሀሳብ አንስታል። በኤንጂኦ ደረጃም ካልክ እኮ አገራችን እየበዘበዙ ያሉ ብዙ ኤንጂዎች አሉ ኢትዮጵያ ውስጥ እንደውም ህዝባችን ራሱ ምን እንደሚጠቅሙት አናውቅም። እነኛ አሁን ሆነን ብለው ኦኬ፣ ብራደር አንድ ነገር ወንድሜ፣ አመሰግናለሁ። በሞላ ጎደል አይ ቲንክ ሞር ሚስ አንደርስታንዲንግ ነው እንጂ አይዲዮሎጂ ሳይሆን። አንተ አሁን ሪዝንቦ ሰው ነህ እየተቃወምክ ያለው እኔ አንተ የምትወዳቸው ሰዎችን ሜይ ቢ በአንተ እይታ ስላላየኋቸው ነው እና ይህ እንነጋገር ብንወያ ሌላ ጊዜ ሰፊ ታይም ሰጠን ቱያነሶቹ አሳምና አሳምናለሁ ብዬ ምናለ ለምን። እና በዚ አጋጣሚ ባለቤት አድናቂዋ ነኝ የሆነ ጊዜ አይቻት አለውና፣ ጎበዝ ጀግና ናት፣ በርቺ ይበልልኝ። አመሰግናለሁ፣ ብራዘር ጤንኩ ፎር ካምንግ። መቼ አየሽ ይቻል ስብ ላይ ሶስቶ እንደዚህ ትሆናለህ። ሌላ ሰው አሁን እሱ ምንድን ነው አየህ፣ አሁን እሱ አይዲዮሎጂን ሳይሆን ሞር ሞር መነጋገር ስንጀምር ከአይዲዮሎጂ ወደ ምን እንገባለን? ወደ ሌላ ነገር እና ለዚህ ነው። ኦኬ፣ ጀፉ ሰላም፣ ሰላም፣ እንዴት ነው እየሆነ? እግዚአብሔር ይመስገን ሰላም ነው አለን። እንኳን አደረሰ፣ እንኳን ለበዓል። አሜን፣ አሜን። ይኸውልህ እዚህ ጋር ባለቤቴን እንቁላል እየላትኩኝ፣ ቅድም ስጋ ስከትፍ ነበር ዶሮ ስገለጣ ነበር እና ነው እኔ እንኳን ብዙም አደብረኝ በጣም ነው የምትመቸኝ። አንድ ሶስት አካውንት አለኝ። በዚህኛው ነው እንጂ በሶስቱም ፎሎ አደርጋለሁ። እኔ የምናክፍብ ነገር ቢኖር ሙሉ ፖቴንሻልን አውጥታ አልተጠቀምክም። እስፔሻሊ በሃይማኖቱ በኩል ስለ ካልቪኒዝም ምናም ነገር ያለን አቋም ህዝባችን ካለው አንደርስታንዲንግ አንጻር በዛ በኩል ስንፍና ና ይባሉ በዛ ነገር ላይ በደንብ ብሰራበት አሪፍ። እሱ ላይ ባደወይ በጣም መቶ ፐርሰንት ትክክል። ለምን ህዝቴት እንደማደርግ ታውቃለህ? በጣም ሌልንና ወይኔ ሰው እኮ ግን እኮ ዝግጁ አይደለም ብዬ በቃ ለማዘጋጀት ብዙ እሄዳለው እና አንዴ ከገባውበት በጣም ነው የሚይዘው። ገባ አሁን የማምነው ሪፎርም ቴዎሎጂ ካልቨንስት ያረግ ያን ነገር እኔ የኢትዮጵያን ህዝብ ትራንስፎርም ያደረጋል ብዬ አስባለሁ። አይ ሪሊ ብሊቭ ሰው ልጅን ትራንስፎርም ያደርጋለኝ። እኔ በጣም በቂው ነፍ አንደርስታንዲንግ አለኝ ብዬ አላም ነው። ባይ ዘ ወይ በቂው ነፍ አንደርስታንዲንግ ስለለለኝ ነው። አሁን ለምሳሌ የማዳምጣቸው እና አርሲስፕሮ የሚባል ታውቃለህ የሞት በጣም ላይክ እኔ የምከተላ የማዳምጣቸው የምሰማቸው በጣም የእነሱን አሁን እኔ እንትን መግባት አለብኝ ብዬ አስባለሁ በዚህ ጉዳይ ላይ ብቻ ድግሪ መማር አለብኝ ብዬ አስባለሁ እኔ አሁን ሰልፍ ጠዋት ነው ያደረኩት በዚህ ጉዳይ ላይ በጣም እኔ አሁን ኖርማሊ አንዳንድ ጊዜ ታነሳችኋለህ እና ልክ በቃ መመሰስ ሲጀምር የሆነ ፍላቹዌት የምታደርገው ነገር አለ ደግሞ ትተህ ሌላ ቦታ ትሄዳለህ በቃ ይሄ ሰውዬ ሶሻል ሚዲያ ይሆን ምን